ቅዱስ ውስጥ በጣም የምወደው ክፍል የኖህ እና የሙሴ ታሪክ በጣም ይገርሙኛል። ብዙ ከህይወት ጋር ስለማገናኛቸው ነው። የኖህ መርከብን ስጎበኝ የኖህ መርከብን በነገራችን ላይ አሁን ላይ መጎብኘት ትችላለህ ማለት ነው። በቃ እራሴን ስለ ማጥፋት ንማስቡ ቪዲዮ ላይ ማንን ነው ይባላል ሲፒኤም ድርጅቶች ያለም ካምፓኒዎች ለማስታወቂያ የሚመድቡት ገንዘብ ማለት ነው አርፒኤም ደግሞ አንቺ በአንድ ሺ የምታገኙ አትሌት ኃይሌ ገብረስላሴ መሮጥ የጀመረው የት ነው ሲድኒ አይደለም አቴንስ አይደለም መንደሩ ሰፈሩ ዘመኔን ባይን ቆጥሮ ሀዘኔን ከወደኩበት